ሰላም የማራኪ ቤተሰቦች አጫጭርና የተመረጡ ወቅታዊ መረጃዎችን ይዘናሉ። ዋና ዋናዎቹን እናስቀድሙ። አቶ ጌታቸው ረዳ ለትግራይ ሰራዊት በሰባት ወራት ውስጥ ብቻ በቢሊዮን የሚቆጠር ብር አውጥቻለሁ ብለዋል። ዝርዝሩን ከማራኪ የምናደርሳችሁ ይሆናል። በተጨማሪም ጠቅላይ ሚኒስትር አብይ አህመድ በፓርላማ ተገኝተው ለጥያቄዎች ምላሽ ሊሰጡ እንደሆነ ተሰምቷል። በዝርዝር እንመለስበታለን። በተጨማሪም የጣሊያን መንግስት ለኢትዮጵያ የ10 ሚሊዮን ዩሮ ብድር መፍቀዱን እንዲሁም የኢትዮጵያ አየር መንገድ ለቪ አይ ፒ ና ልዩ ቻርተር በረራ የሚያ ገለግል ቢዝነስ አውሮፕላን መረከቡንና ና ኦነግ የሽግግር መንግስት ምስረታ ምክረ ሀሳቡን እንደማይቀበለው መግለጹን ከማራኪ የምናደርሳቸው ወቅታዊ መረጃዎቻችን ናቸው። ክብራትና ክብራን የማራኪ ቤተሰቦች መረጃዎቻችንን ከተከታተላችሁ በኋላ እውነተኛና ጠቃሚ መሆናቸውን አረጋግጣችሁ ቻናላችንን ሰብስክራይብ ብታደርጉልን ደስ ይለናል። ወደ መረጃዎቹ እናምራ። የኢትዮጵያ አየር መንገድ ለቪይፒ ና ልዩ ቻርተር በረራ የሚያገለግል ቦይንግ 737 800 ቢዝነስ አውሮፕላን ተረከበ። የኢትዮጵያ አየር መንገድ ለቪይፒ ና ልዩ ቻርተር በረራ አገልግሎት መስጠት የሚያስችለውን የመጀመሪያውን ቦይንግ 737 800 ቢዝነስ አውሮፕላን መረከቡን አስታውቋል። ይህ የቢዝነስ አውሮፕላን በተለይም በአፍሪካ የንግድና ኢንቨስትመንት ስራዎችን ለማሳለጥ በርካታ ጉዞዎችን ለሚያደርጉ በከፍተኛ ንግድ ስራ ላይ ለተሰማሩ ግለሰቦች፣ ድርጅቶችና ደረጃውን የጠበቀ ልዩ ልዩ የቻርተር በረራ አገልግሎት ለሚሹ ተጓዦች በሙሉ አየር መንገዱ ልዩ አገልግሎት እንዲሰጥም ያስችለዋልም ተብሏል። በአቀባበል ስነ ስርአቱ ላይ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው፣ የኢትዮጵያ አየር መንገድ ከፍተኛ አመራሮች፣ የቦይንግ ኩባንያ ተወካዮችና ጥሬ የተደረገላቸው ተወካዮች መገኘታቸውን ከአየር መንገዱ ያገኘነው መረጃ ያመላክታል። ኦነግ የሽግግር መንግስት ምስረታ ምክረ ሀሳቡን እንደማይቀበለው የፓርቲው ምክትል ሊቀመንበር የሆኑት ቀጀላ መርዳሳ ገለጹ። በቅርቡ የኦሮሞ ፌዴራላዊ ኮንግረስና የኦሮሞ ነጻነት ግንባር ፓርቲዎች ለዘላቂ ሰላም ይበጃል በማለት ለመንግስት ያቀረቡትን የሽግግር መንግስት ምስረታ ምክረ ሀሳብ የኦሮሞ ነጻነት ግንባር ኦነግ እንደማይቀበለው የፓርቲው ምክትል ሊቀመንበር ቀጀላ መርዳሳ ገልጸዋል። ፓርቲዎቹ ከጋራ ጉባኤያቸው በኋላ በወጡት የጋራ መግለጫ የሽግግር መንግስት የምስረታ ምክረ ሀሳብ ማቅረባቸው መነጋገሪያ ሆኖ መሰንበቱም ይታወሳል። በሀሳቡ ላይ አስተያየት የሰጡት የኦሮሞ ነጻነት ግንባር ምክትል ሊቀመንበር ቀጀላ መርዳሳ የፓርቲ አቋምን የሚገልጹ ውሳኔዎች ከአባላት እውቅና ውጪ መተግበር የለባቸውም ብለዋል። እንደዚህ አይነት ፖለቲካዊ ውሳኔ ሲወሰን ቢያንስ የፓርቲው ሁለት ሶስተኛ አባላት ድምጽ ማግኘት ነበረበት የሚሉት አቶ ቀጀላ የሽግግር መንግስት ምስረታ ትልቅ ፖለቲካዊ ውሳኔ መሆኑን በማንሳት ነው። ውሳኔው የተደረገው ምልዓተ ጉባኤው አሟልቶ እውቅና ተሰጥቶት አይደለምም፣ ብለዋል። በኦሮሚያ ነጻነት ግንባር ስም ኦሮሚያ ላይ የሽግግር መንግስት መስርቻለው የሚል ከሆነ ድርጊቱ ሀሳቡን ከፓርቲው እውቅና ውጪ ነው ብለዋል። በሌላ በኩል የኦሮሞ ነጻነት ግንባር ኦነግ የትግል እድሜውን ያህል ጠንካራ ፓርቲ መሆን ያልቻለው በውስጥ የስልጣን ሽኩቻና ዲሞክራሲያዊ ባለመሆኑ እንደሆነ አቶ ቀጀላ ተናግረዋል። ልዩነቶቹ እንዲባባሱ የበጀት እጥረት፣ ቅንጅታዊ አሰራር አለመኖሩ አስተዋጽኦ አድርጓል የሚሉት ፖለቲከኛው ፍትሐዊ የስልጣን ሽግግር ቢኖር ድርጅቱ አሁን ያለበት ነባራዊ ሁኔታ ላይ አይገኝም ሲሉ አክለው ገልጸዋል። የጣሊያን መንግስት ለኢትዮጵያ የቡና ልማት የእሴት ሰንሰለትን ለማገዝ የ10 ሚሊዮን ዩሮ የተራዘመ ብድር መፍቀዱ ተገለጸ። የኢትዮጵያ ቡናና ሻይ ባለስልጣን ከጣሊያን መንግስትና ከኢትዮጵያ ንግድ ባንክ ጋር በመተባበር ለኢትዮጵያ ቡና አምራቾች፣ አቅራቢዎችና በዘርፉ የእሴት ሰንሰለት ላይ የሚሳተፉ አካላትን ማገዝ የሚያስችል ብድር ይፋ ተደርጓል። በዚህም የጣሊያን መንግስት ለዘርፉ የ10 ሚሊዮን ዩሮ የተራዘመ ብድር የፈቀደ ሲሆን የኢትዮጵያ ንግድ ባንክ የተገኘውን ብድር የማስተዳደር ኃላፊነት እንደሚወጣም ተገልጿል። የግብርና ሚኒስቴር አቶ ግርማ በዚሁ ወቅት ኢትዮጵያ በአረንጓዴ አሻራ መርሐ ግብር በቢሊዮን የሚቆጠር የቡና ችግኝ በመትከል ምርታማነትን ለማሳደግና የአየር ንብረት ለውጥን ለመከላከል ጉልህ ሚና እየተወጣች መሆኑንም ገልጸዋል። በኢትዮጵያ የቡና ምርት የእሴት ሰንሰለት ከአምስት ሚሊዮን በላይ ቤተሰብ እንደሚያሳትፍ ገልጸው ዘርፉ የፋይናንስ ችግር እንደሚፈትነውም አንስተዋል። የጣሊያን መንግስት ያደረገው የተራዘመ የብድር አገልግሎትም ለዘርፉ ምርታማነት ጉል ሚና እንዳለው መግለጻቸውን ኢዜአ ዘግቧል። የጣሊያን ልማት ትብብር ኤጀንሲ ዳይሬክተር ማይክል እንደገለጹት የጣሊያን መንግስት የኢትዮጵያ የቡና ልማት የእሴት ሰንሰለት ለማገዝ ያሳየውን ፍላጎት የሀገሪቱ የጋራ ልማት ቁርጠኝነትን መገለጫ መሆኑንም አንስተዋል። ለኢትዮጵያ የቡና ልማት ከኢኮኖሚ ባሻገር ሀገራዊ መገለጫና መለያ መሆኑን ጠቅሰው የጣሊያን መንግስት ለዘርፉ እሴት ሰንሰለት መሳለጥ ድጋፍ ለማድረግ ቁርጠኛ መሆኑ

ጠቅላይ ሚኒስትር አብይ አህመድ ከነገ በስቲያ በፓርላማ ተገኝተው ለጥያቄዎች ምላሽ ሊሰጡ ነው። ጠቅላይ ሚኒስትር አብይ አህመድ ከነገ በስቲያ ሐሙስ መጋቢት 11 2017 ዓ ም በህዝብ ተወካዮች ምክር ቤት በመገኘት ከፓርላማ አባላት ለሚቀርቡላቸው ጥያቄ ምላሽና ማብራሪያ ይሰጣሉ ተብሏል። የሐሙሱ የፓርላማ መደበኛ ስብሰባ የፌዴራል መንግስት የስድስት ወር የእቅድ አፈጻጸም ሪፖርቱን ለምክር ቤት አባላት መላኩን ተከትሎ የሚካሄድ ነው። በ57 ገጾች የቀረበው ይህ ሪፖርት በዘንድሮ በጀት ዓመት የመንፈቅ ጊዜ ውስጥ የፌዴራል መንግስት ያከናወናቸውን ዋና ዋና ስራዎች የሚዘረዝር ነው ተብሏል። ሪፖርቱ በኢኮኖሚ፣ በማህበራዊ ልማት በሰላምና ደህንነት ግንባታ በውጭ ግንኙነትና ዲፕሎማሲ እንዲሁም በፍትህና አስተዳደሮች ዘርፍ የነበሩትን አፈጻጸሞች የሚዳስሳል ተብሏል። ተጠሪነቱ ለህዝብ ተወካዮች ምክር ቤት የሆነው የሀገሪቱ ምክክር ኮሚሽን የስራ አፈጻጸምን በሪፖርቱ ላይ ተካቷል። የተወካዮች ምክር ቤት አባላት በሪፖርቱ ላይ ያላቸውን ጥያቄ በጽሁፍ አስገብተው ያጠናቀቁት ባለፈው ሳምንት ሐሙስ እንደሆነም የፓርላማ ምንጮች ገልጸዋል። በ2008 ዓ.ም በወጣው የህዝብ ተወካዮች ምክር ቤት የአሰራርና የአባ አባላት ስነ ምግባር ደንብ መሰረት ማንኛውም የቃል መልስ የሚፈልግ ጥያቄ የሚያቀርብ አባል ጥያቄውን ቢያንስ ከአስር ቀናት በፊት ለአፈ ጉባኤው በጽሁፍ ማሳወቅ እንዳለበትም ተደንግጓል። ይኸው ደንብ የፓርላማ አባላቱ የሚቀርቡበትን ጥያቄ መርምሮ በመቀበል ወይንም ደግሞ ውድቅ በማድረግ ስልጣን የተሰጠው ሲሆን ለአፈ ጉባኤውም ይሄ የተሰጠ መሆኑን ተገልጿል። በዚህም መሰረት የፓርላማ አባላቱ ጥያቄዎቻቸውን ለጠቅላይ ሚኒስትሩ በጽሁፍ እንዲያቀርቡ የተነገራቸው የአንድ ወር የረፍት ጊዜያቸው በተጠናቀቀ ማግስት ነው። የፓርላማ አባላቱ የሚመሩበት የአሰራርና የስነ ምግባር ደንብ የየካቲት ወርን እንዲሁም ከሐምሌ እስከ መስከረም የመጨረሻ ሳምንት ሰኞ ድረስ ያለውን ጊዜ ለእረፍት መድቦላቸዋል። ይኸው ደንብ ጠቅላይ ሚኒስትሩ በሚይዝላቸው ፕሮግራም መሰረት የመንግስት የስራ አፈጻጸም ሪፖርት የሚቀርቡበት በአመት ሁለት ጊዜ እንደሆነ አመላክቷል። በዚሁ ደንብ ላይ የፓርላማ ዕለታዊ አብይ አጀንዳና የተመደበው የውይይት ጊዜ ከምክር ቤቱ ስብሰባ 48 ሰዓት በፊት አባላት እንዲያውቁት መደረግ እንዳለበትም ሰፍረዋል። ሶስት የፓርላማ አባላት ግን እስከ ማክሰኞ እኩለ ቀን ድረስ ጠቅላይ ሚኒስተሩ መቼ በፓርላማ እንደሚቀርቡ እንዳልተገለጸላቸውም አስረድተዋል። የተወካዮች ምክር ቤት የሚወያይበት ማንኛውም አጀንዳ የሚቀረጸው አማካሪ ኮሚቴ የጠቅላይ ሚኒስተሩ የፓርላማ ውሎ አጀንዳ ያጸደቀው ማክሰኞ ረፋድ እንደሆነ የፓርላማ ምንጮች ተናግረዋል። የሐሙሱ የፓርላማ ስብሰባ የፌዴራል መንግስት የስድስት ወራት የስራ አፈጻጸምን የተመለከቱ ጥያቄዎች የሚቀርቡበት እንደሆነ ቢገለጽም፣ ለጠቅላይ ሚኒስትሩ ጥያቄዎችን ያስገቡ አንድ የፓርላማ አባል ግን ከመልካም አስተዳደር፣ ከማንነት የሰላምና አስተዳደር ጋር የተገናኙ ጉዳዮች ማንሳታቸውንም ለኢትዮጵያ ኢንሳይደር እንዳሳወቁም ገልጸዋል። ሌሎች ሁለት የፓርላማ አባላት በስብሰባ ላይ ወቅታዊ ጉዳይ በጥያቄ መልክ ይቀርባሉ ብለን እንጠብቃለንም ብለዋል። ጠቅላይ ሚኒስትር አብይ አህመድ ለመ መጨረሻ ጊዜ በፓርላማ ቀርበው ከተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽ የሰጡት ባለፈው ከአራት ወር በፊት እንደነበርም ይታወሳል። በፓርላማ አባላቱ በጥቅምት ወር ለጠቅላይ ሚኒስትሩ ያቀረቧቸው ጥያቄዎች ፕሬዚዳንት ታዬ አጽቀ ስላሴ በሕዝብ ተወካዮችና በፌዴሬሽን ምክር ቤት የጋራ ስብሰባ ባደረጉት የመክፈቻ ንግግር ላይ የተንተራሱም ነበሩ። ክብራትና ክብራን ወደ መጨረሻው መረጃችን አለፍን። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ በሰባት ወራት ውስጥ ብቻ ለክልሉ ሰራዊት ስምንት ቢሊየን ብር አውጥቻለሁ አሉ። አቶ ጌታቸው ረዳ ይህንን የተናገሩት ከሪዮት ሚዲያ ጋር ባደረጉት ቃለምልልስ ላይ ነው። በአዲስ አበባ የሚገኙት አቶ ጌታቸው ረዳ በ2017 በጀት ዓመት ከሐምሌ እስከ የካቲት ባሉት ወራት ውስጥ ስምንት ቢሊየን ብር ለሰራዊቱ ወጪ ማድረጋቸውን ተናግረዋል። በዚህም ምክንያት ለመንግስት ሰራተኛ ደሞዝ አልተከፈለም አንድም ለልማት ስራ አልተሰራም ብለዋል። 274ሺ የክልሉ ሰራዊት በተሀድሶ ስልጠና ወደ ማህበረሰቡ እንዲቀላቀል ማስመዝገባቸውን የተናገሩት አቶ ጌታቸው በአሁኑ ወቅት ለ110ሺ ሰራዊት ስንቅ እንከፍላለን ሲሉም አስረድተዋል። ባለፉት ሰባት ወራት ለክልሉ ሰራዊት 8 ቢሊዮን ብር ማውጣቱን የተናገረው ጊዜያዊ አስተዳደሩ ከፌዴራል መንግስት ለ2017 የተመደበለት የድጋፍ በጀት 13 ቢሊዮን ብር መሆኑንም ተገልጿል። በአቶ ጌታቸው ረዳ የሚመራው የጊዜያዊ አስተዳደሩና በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን መካከል ያለው ውጥረት መቀጠሉም ተገልጿል። ጊዜያዊ አስተዳደሩ የሰራዊቱ ቁጥር ከፍተኛ ስለሆነ በተሃድሶ ስልጠና ወደ ማህበረሰቡ እንዲቀላቀሉ እንደሚፈለግ ነገር ግን የታድሶ ስራ እንዳይከናወን ደግሞ በዶክተር ደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ቡድን እንቅፋት እንደሆነበት በተደጋጋሚ ሲናገርም ቆይቷል። በአዲስ አበባ የሚገኙት የክልሉ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸውን ጽሕፈት ቤት ጨምሮ የመገናኛ ብዙሃን መያዙን ጊዜያዊ ፕሬዚዳንቱ አዲስ አበባ በገቡ ማግስት መያዙን የተናገረው የህወሓት ቡድን በበኩሉ ይህንን ክስ ያስተባብላል። ክብረትና ክብረን የማራኪ ቤተሰቦች መረጃዎቻችን የተከታተላችሁትን ይመስል ነበር። መረጃዎቹ እውነተኛና ጠቃሚ ሆነው ካገኟቸው ቻናላችንን ሰብስክራይብ ብታደርጉልን ደስ ይለናል። በቀጣይ በሌሎች መረጃዎች እስከምንገናኝ ድረስ ሰናይ ጊዜ